ሰላም የብሮስ ፋሚሊዎች እንዴት ናችሁ? ይህ የብሮስ ቴክኖሎጂ የዩቲዩብ ቻናል ነው። በዚህ የዩቲዩብ ቻናል ላይ ለእናንተ ይጠቅማሉ ብለን ያሰብናቸውን የቴክኖሎጂ ቆንጆ ቆንጆ ቲፖችን እና በሱቃችን ውስጥ የሚገኙ አሪፍ ላፕቶፖችን የምናስተዋውቅላችሁ ይሆናል። ሰብስክራይብ ማድረግ እንዳትረሱ። በዛሬው ቪዲዮችን የምናየው በኢትዮጵያ ውስጥ የሚገኙ ሁለት የላፕቶፕ ብራንዶችን በስራቸው የሚገኙ ሞዴሎቻቸውን ነው። ከዛ በተጨማሪ ደግሞ ከነዛ ላፕቶፖች መካከል እኛ ሱቅ የትኞቹ ማግኘት እንደምትችሉ መጨረሻ ላይ ነግራችኋለሁ። በብዛት የሚገኙ ላፕቶፖችን መግዛት ትልቁ ጥቅሙ ያው ኢንኬስ ቢበላሹ እንኳን አክሰሰሪያቸውን በቀላሉ ማግኘት እንዲቻል ነው። ኢትዮጵያ ውስጥ ደግሞ በብዛት የሚገኙ ዋና ዋና ብራንዶች ኤችፒ እና ሊኖቮ ናቸው። በብዛት በየቦታው ልናገኛቸው የምንችላቸው ማለት ነው። የመጀመሪያው ኤችፒ ሲሆን ኤችፒ ላፕቶፕ ከአንድ እስከ ሶስት አሪፍ ናቸው የሚላቸውን ሞዴሎች ልንገራቸው። አንደኛው ኤችፒ ስፔክተር ሲሆን ሁለተኛው ደግሞ ኤችፒ ኢንቪ ነው። በሶስተኛ ደረጃ ደግሞ የምናገኘው ኤችፒ ፓቪሊየንን ነው። እነዚህ ሶስት ላፕቶፖች ኤችፒ ካምፓኒ አለኝ ከሚላቸው ቆንጆ ቆንጆ ሞዴሎቹ ናቸው። ከነዚህ ሶስቱ ቀጥሎ ደግሞ ኤችፒ በጀት ብሎ የሚያመርታቸውን ሶስት የላፕቶፕ አይነቶች ነው የምናየው። አንደኛው ኢንላይት ቡክ ሲሆን በኢንላይት ቡክ ስር ሶስት አይነት ሞዴሎች አሉ ኢላይት ቡክ ሁለተኛ ደግሞ ኢላይት ቡክ ድራገን ፍላይ ብሎ የሚያመርታቸው ሲሪየሶች አሉ። ሶስተኛው ደግሞ ኢላይት ቡክ ፉሊዮ የሚባለው የላፕቶፕ አይነታቸው ነው። ኢላይት ቡክ ፉሊዮ የሚባሉት ለታብሌት ኮንቨርተብል እንዲሆኑ ተደርገው የተዘጋጁ አይነት ናቸው። ሶስቱንም ሞዴሎች ግን በተች ስክሪን እና ሶስት መቶ ስልሳ ሮቴት በሚያደርጉም በማያደርጉም በተለያዩ አይነት ሞዴሎች ማግኘት እንችላለን። ቀሪዎቹ ሁለቱ ደግሞ በጀት የሚባሉት የኤችፒ ላፕቶፖች ሁለተኛው ዜድ ቡክ የሚባለው ሲሪየሳቸው ነው። እነዚህም አሪፍ ወርክ ስቴሽን የሚባሉ የላፕቶፕ አይነቶች ናቸው። ሶስተኛ ላይ የምናገኘው ደግሞ ፕሮቡክ የሚባለውን የላፕቶፕ አይነት ነው። ፕሮቡክም አሪፍ የሚባሉ ፐርፎርማንስ ያላቸው ሲሆኑ በጀት የሆኑ ላፕቶፖች ናቸው። ከዛ ውጭ ኖትቡክ የሚባልም ራሱን የቻለ አንድ ሲሪየስ አላቸው። ከነዚህ በተጨማሪ ደግሞ ኤችፒ የሚያመርታቸው ሁለት የጌሚንግ ላፕቶፕ አይነቶች አሉ። የመጀመሪያው ቬክተስ የሚባለው የጌሚንግ ላፕቶፕ አይነት ሲሆን እነዚህ በጀት የሆኑ በአነስ ባለ ዋጋ ሊገዙ የሚችሉ አይነት ላፕቶፖች ናቸው፣ ጌሚንግ ሆነው ማለት ነው። ሁለተኛው ደግሞ ኦሚን ጌሚንግ ላፕቶፓቸው ነው። ይሄኛው ደግሞ ሃይ ፐርፎርማንስ የሆነ ጌሚንግ ላፕቶፕ ሲሆን ለፕሪሚየም ዩዘሮች የተዘጋጀ ቆንጆ ጌሚንግ ላፕቶፓቸው ነው። ከኤችፒ ውጪ ደግሞ ኢትዮጵያ ውስጥ በብዛት የሚገኘው የላፕቶፕ አይነት ሌኖቮ ነው። ሌኖቮ ለቢዝነስ የሚሆኑ ላፕቶፖች ሲሆኑ ካላቸው ዋና ዋና ሞዴሎች መካከል አይዲያፓድ፣ ቲንክ ቡክ እና ቲንክ ፓድ የሚባሉ ዋና ዋና ሶስት ሲሪሶች አላቸው። አይዲያፓድ የሚባሉት በጀት የሆኑ ሲሪሶች ሲሆኑ ቀለል ላለ ስራ የሚሆኑና አቨሬጅ ሪኳየርመንት ያላቸው የላፕቶፕ አይነቶች ናቸው። ሁለተኛው ደግሞ ቲንክ ቡክ የሚባሉ ሲሪሶች ናቸው። እነዚህ ደግሞ ቀለል ላለ ስራ ኦፊስ ላይ ለሚያልቁ ቀለል ላሉ ስራዎች እንዲሁም ቤት ውስጥ ፊልም ለማየት የመሳሰሉ ስራዎችን ለመስራት የምንጠቀምባቸው የላፕቶፕ አይነቶች ናቸው። ፐርፐዛቸው ለዚህ ተደርጎ የተሰራ ማለት ነው። ሶስተኛው ደግሞ ቲንክፓድ የሚባለው ሲሬሳቸው ነው። ቲንክፓድ በጣም በብዙ አይነት የተለያየ ሞዴል አላቸው። ከነዛ መካከል ቲንክፓድ ኢ፣ ቲንክፓድ ኤል፣ ቲንክፓድ ቲ፣ ቲንክፓድ ኤክስ የሚባሉ የተለያዩ አይነት የቲንክፓድ ሞዴል አይነቶች አሉ። በተጨማሪም ደግሞ ቲንክፓድ ኤክስዋን ዮጋ የሚባል እንደ ታብሌትም እንደ ላፕቶፕ መጠቀም እንድንችል ተች ስክሪን እና ሶስት ስልሳ ሆነው ከፔን ጋር የተዘጋጁ የላፕቶፕ አይነቶች አላቸው። ሌላው ደግሞ ቲንክፓድ ሆነው ኤክስዋን ካርበን፣ ኤክስዋን ናኖ እና ኤክስዋን ኤክስትሪም የሚባሉ የላፕቶፕ አይነቶች አላቸው፣ በቲንክፓድ ሞዴል ስር ሆነው ማለት ነው። ከነዚህ ሞዴሎች በተጨማሪ ደግሞ ሁለት አይነት የጌሚንግ ላፕቶፕ አላቸው እንደ ኤችፒ ሊኖቮዎችም። የመጀመሪያው ሌጊዮን የሚባለው የጌሚንግ ላፕቶፓቸው ነው። ይሄኛው በጀት የሆነ ወይም ደግሞ አነስ ባለ ዋጋ ልትገዙ የምትችሉት የሌኖቮ ጌሚንግ ላፕቶፕ ነው። ሁለተኛው ደግሞ ኤሎኪው የሚባለው የጌሚንግ ላፕቶፓቸው ነው። ይሄኛው ደግሞ ሃይ ፐርፎርማንስ የሆነና ለፕሪሚየም ዩዘሮች የተዘጋጀ የሌኖቮ ጌሚንግ ላፕቶፕ አይነት ነው ከሁለቱም ብራንዶች የተለያየ አይነት ሞዴሎችን አይተናል። አሁን ደግሞ የማሳያችሁ እኛ ሱቅ ውስጥ የምታገኟቸውን በእነዚህ በሁለቱ ብራንዶች ያሉንን የተለያዩ አይነት የላፕቶፕ ሞዴሎች ነው። የመጀመሪያው እኛ ሱቅ በዚህ ሰዓት ልታገኙ የምትችሉት የኤችፒ ላፕቶፕ አይነት ኤችፒ ኢንቪ ነው። ኤችፒ ኢንቪ በኮራይ ሰቨን እና በኮራይ ፋይቭ እንዲሁም በሰባተኛ እና በስምንተኛ ጀነሬሽን ተች ሆነው 360 ሮቴት በሚያደርጉ በ15.6 ኢንች ስክሪን ሳይዝ አሪፍ ቦዲ ባላቸው ማለት ነው ከኛ ጋር ማግኘት ትችላላችሁ። እነዚህ ላፕቶፖች አሪፍ በጀት አውጥታችሁ በጥሩ ብር ማለት ነው ለተማሪም ሆነ ለሰራተኛ መግዛት ለምትችሉ ሰዎች ሪከመንድ እናደርጋቸዋለን። አሪፍ ፐርፎርማንስ ያላቸው ላፕቶፖች ናቸው። ሁለተኛው ደግሞ ሱቃችን ውስጥ በዚህ ሰዓት የሚገኝ የኤችፒ ሞዴል አይነት ኤችፒ ፓቪሌን ነው። እነዚህም የላፕቶፕ አይነቶች በ15.6 ኢንች እና በ14 ኢንች እንዲሁም በኮራይ ሰቨን እና በኮራይ ፋይቭ ከኛ ጋር ማግኘት ትችላላችሁ። በተለያየ አይነት ጀነሬሽን ማለት ነው። እነዚህኞቹ ሞዴሎች ደግሞ በአብዛኞቹ ኒቪዲያ ግራፊክስ ካርድ ባላቸው ናቸው ያሉን። ለግራፊክስ ዲዛይነሮች፣ ለቪዲዮ ኤዲተሮች እና ለአርክ ተማሪዎች ሪከመንድ እናደርጋቸዋለን። ጥሩ በጀት በጀታችሁ መግዛት ለምትችሉ ሰዎች እነዚህንም ላፕቶፖች ሪከመንድ አደርጋለሁ። በሶስተኛ ደረጃ ደግሞ በሱቃችን ውስጥ የምታገኙት የኤችፒ ላፕቶፕ አይነት ኤችፒ ላይት ቡክ ነው። ላይት ቡኮችንም በተመሳሳይ ሁኔታ በኮራይ ፋይቭ እና በኮራይ ሰቨን በተለያየ አይነት የጀኔሬሽን አማራጭ በስምንተኛ እና በአስረኛ ጀኔሬሽን ከኛ ጋር ማግኘት ትችላላችሁ። እነዚህም ደግሞ ቀለል ያለ ስራ ለምትሰሩ ስራዎች፣ ለኦፊስ ስራዎች እንዲሁም ደግሞ ለተማሪዎች ሪከመንድ አደርጋቸዋለሁ። በተጨማሪም ደግሞ ፕሮግራመር ለሆናችሁ ሰዎች አሪፍ ፕሮሰሰር ስፒድ ስላላቸው እነዚህን ላፕቶፖች መጠቀም ትችላላችሁ። ቀሪው ሁለቱ የኤችፒ ላፕቶፕ ሞዴሎች ደግሞ ኤችፒ ፕሮቡክ እና ኤችፒ ኖትቡክ ናቸው። እነዚህን ደግሞ በኮራይ ፋይቭ፣ በኮራይ ስሪ፣ በኮራይ ሰቨን በተለያየ አይነት ኮር ማለት ነው ማግኘት ትችላላችሁ። በተጨማሪም ደግሞ በሰባተኛ ጀነሬሽን፣ በስምንተኛ ጀነሬሽን እንዲሁም በአስራ ሁለተኛ ጀነሬሽን እኛ ሱቅ በብዛት የሚገኙ የላፕቶፕ አይነቶች ናቸው። እነዚህ ላፕቶፖች ብዙ ብር አውጥታችሁ መግዛት አይጠበቅባቸውም። ቀለል ባለዋጋ የሚገኙ የላፕቶፕ አይነቶች ናቸው። እንዲሁም ለተማሪዎችና ለሰራተኞችም ቢሆን ቀለል ያለ ነገር ለምትሰሩ ሰዎች ሪከመንድ የምናደርጋቸው ቆንጆ የላፕቶፕ አይነቶች ናቸው። እነዚህን ከላይ የዘረዘርኩላችሁን የኤችፒ ላፕቶፕ አይነቶች በተችና 360 ሮቴት ማድረግ በሚችል ላፕቶፕ የምትፈልጉ ከሆነ በእነዚህም አማራጭ ማግኘት ትችላላችሁ። ሌላው ደግሞ ሱቃችን ውስጥ የሚገኘው ሌላኛው ብራንድ ሌኖቮ ነው። ሌኖቮንም በምን በምን አይነት ሞዴል እንደምታገኙ አሁን እነግራችኋለሁ። እንደ ኤችፒ ደግሞ ሌኖቮንም ከእኛ ሱቅ በተለያየ አይነት ሞዴል ማግኘት ትችላላችሁ። ከነዛ መካከል ደግሞ በቲንክ ፓድ፣ በቲንክ ቡክ፣ ኤክስዋን ካርበን እና ዮጋ ኤክሶ ዘጠና በመሳሰሉት በእነዚህ በተለያየ አይነት ሞዴል ከእኛ ጋር ማግኘት ትችላላችሁ። እነዚህ ላፕቶፖችም እንደ ኤችፒው በተለያየ ጄኔሬሽን በተለያየ አይነት የስቶሬጅ አማራጭ በብዛት ከኛ ሱቅ የሚገኙ የላፕቶፕ አይነቶች ናቸው። እነዚህ ላፕቶፖች መግዛት የምትፈልጉ ሰዎች ስልካችንን ከታች እናስቀምጥላችኋለን። እንደዚህ አይነት ቲፖችን እና መረጃዎችን እንዲሁም ደግሞ ያሉንን የላፕቶፕ ዝርዝሮች ማግኘት የምትፈልጉ ሰዎች የዩቲዩብ ቻናላችንን ሰብስክራይብ ማድረግ እንዳትረሱ ባይ